አይደለም ይህንም መቀበል የለብ ወይንም የሆነ ነገር በሆነ ነገር አስፈራርቷት ነው እንጂ ኤስራታ ይህን ነገር አትወስንም። ይለዋል ማለት ነው። እናም አዎ እውነተው ይሄ ነው የኔ ጨረቃ እኔናስትቶ እሱ እናፈቀረችው ይሄ ነው ይለዋል ማለት ነው። ናታንም በጣም ተናዷል። በጣም ተስፋ ቆርጠዋል። ት እንደዛ ሲናገረኝ ምን አስቸኮለ? መጠጡን እኮንዶ ትደርስበታለ ገና ብዙ ቀን ምጠጣበት አለ። ገና ጨኮራንም እንዳትልጠው እባክን፣ ተረጋጋ ስለ ነበረ እና ለካ ለዚህ ነው እኔ መች ገባኝ። አሪ ሆይ እዋክናቱ ይህ ህልም ነው በልና፣ አብረን እንንቃ። ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ የሆናችሁ እህት ወንድሞቼ ይከልብ ነው ማመሰግ ነው። ውድ ቤተሰቦች ሀረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ነገር ግን በትናንትናው ዕለት አብዛኛውን ያበሳጨው ኤፍራታ ነች ማለት ነው ኤፍራታ ሁሉንም ነገር በራሷ ወስና ሁሉንም ነገር ሳትናገር ያፌት ጋ ነራት እንበላለን ሲላትም ሄዳለች ማለት ነው። ይህ ደግሞ ማድረግ አልነበረባትም። ምክንያቱም ያፌት ይደውልና እሺ የኔ ንግስት፣ ሰላም እንዴት ነሽ ይላል ማለት ነው። ምንፈለግ ትለዋለች ማለት ነው። እሱም ኢፍራታ ምንፈልግ ደወልክ ደግሞ ስትለው በዚች ምድር ማን እንፈልጋለው አንችን ብቻ ነ የኔ ንግስት ይላል ማለት ነው። እናም ዛሬ እራት አብረን እንድንበላ ፈልጋለሁ እና ምን ቤት እንድትመጭ ይላታል ማለት ነው። ቆያንተ ግን አስገደ ስለምታገባኝ እና ግዴታ ስለምታገባኝ ይወደድኩና ሚስት መሰልኩ እንዴ ትላል። አይ ችግር የለም ዋናው ማግባትሽ ነው የሚፈለገው እንጂ ምንም ችግር የለውም። እየቆየች ተወኛለች። ያኔ እንኳን ማገባኝ ትኛለች። በዚች ምድር ላይ እናታ ላይ ያደርግልሽ ሁሉ እኔ አደርግልሽ አለው። ደስተኛ ማደርግሻለው ይላታል ማለት ነው። አንት ብሽቅ ትላለች፣ ትናደዳለች ማለት ነው። በጣም ነው የተናደደችው የፍራታ፣ ምክንያቱም በሚያደርገው ነገር። ነገር ግን እዚህ ጋ አሁን ኤፍራታ በጣም ጥፋት አለባት በነገራችን ላይ ያው እሷ አትወስነውም እንጂ እውነት የመናገር መናገር ነበረባት ለናታን ማለት ነው። እናም ናታንም ያፌት እንደምታገባ ተናግራለች። እናም በጣም ተናደሱ። ቢንያም ቀሄዳል። ቢንያም ጋም ሂዶ በጣም ይቅርታ ስላስደነቀጥኩ ዝም ብዬ ስለመጣውና እንዲሁም ደግሞ መጠጥ በንዴት መጠጥ ቤትቼ የማንም መሳቂያ መሆን ስላልፈለግኩ ነው በጣም ስለተናደርኩ ነው፣ ይላል ማለት ነው። ቆይ አንተ ግን ምን ሆነ ነው? ቆይ እንዴ ፍራታ እውነት እውነት አደረገችው መሰለ እንዴ? ቆይ አንተ ግን እስካሁንስ ችግሩን አልፈታችሁትም እንዴ? ቆይ ማን እንደሆነስ ነገረች እኔ የምታገባውን ሰውና አው ነግረኛለች ይላል ማለት ነው። አንተ ግን ቆይ ግን የሆነት ግን ነው እንደምታወራው ይለዋል ማለት ነው። ይሄም ቆይ አንተ ግን ዛሬም በኩል ጥርጣሬ የራስ ግን ያስጨነቅ ነው። ኤፍራታን አታውቃትም ምና ነው እንደ ሲለው፣ አዎ ኤፍራታን አላውቃትም ነበር አላውቃትም ይላል ማለት ነው። ናታልን በጣም ተናዶ በጣም ተናዶ ስሜተኛው ነው። እናም እሷን አላውቃትም፣ ዛሬም፣ ነገም፣ ሁሌም አላውቃትም እሷን ብሎ ይጮሃል ማለት ነው። ምን በጣም ይደነግጥና እንዴ ማለት ቆይ አወራችሁ ያለች ነገር አለ እንዴ? ቆይ ምንድን ነው እሱ? ናስተቶ ልቧለ ስላሸነፈው ሰው ነገረችኝ። እውነት እንዴ? ቆይ አንተ ልጅ እውነት ግን ነው እንደምታወራው? አንን ውሻ አፈቅረዋለሁ አለች፣ ጠላቴን ከኔ በላይ አፈቅረዋለሁ አለች። እሱ ማን ነው ያንተ ጠላት የሆነ እሷ በፍቅሩ ልትወርቅለት የቻለችው ሰው ማን ቢሆን ነው ብሎ ቢንያምም ይጠይቀዋል ማለት ነው። ያፌት ያፌት ናታን፣ እየቀለርኩ ነው ወይንም ደግሞ በሆነ ነገር አስፈራርቷት ነው። እንዴት ሊሆን ይችላል? እውነታው የኔ ጨረቃ ከኔ ልቅ እሱን ማስበለጧ ነው ብሎ ናታንም ለቢንያም ይነግረዋል ማለት ነው። በጣም ልቡ ተሰብረዋል፣ ተናደዋል። እንዴት ቆይንዴ እንዴ ይሄ ማ ሊሆን አይችልም። በሆነ ነገር አስፈራርቷት ነው። በምንስ ያስፈራራት ነው ይሄ ያክል ውሳኔ ወሰነችው? ስለዚህ ዋክን ተረጋጋ፣ የሆነ ነገር ማድረግ አለብን ብሎ ቢንያም የሚለዋል። እሱ ግን በጣም ተናደዋል፣ ምክንያቱም ፍራታ መቼም ቢሆን እንደዚህ ስለኛለች ብሎ ስለማያቅ እናም እንዴት ሊሆን ይችላል ከኔ በላይ እንዴት ስጠላት ልትወድ ትችላለች? እያለም በጣም እያሰበ ነው ተናዷልም። እናታ የእናታ መጨረሻ ምን ይሆናል? ስና እንደዛ ሲናገረኝ መጠጡን ቀስበል ትደርስበታለ፣ ስለኝ የነበረው ለካ ለዚህ ነበረ። እንምች ገባኝ። አምን በጣም ይደነግጥና የሰማውን ነገር ማመን ነበር ያቃተው። ምክንያቱም ኤፍራታ ሙታ ናታን እንደምትወደው ያውቃል። እና እንዴትስ በዚህ ልክ ያፌትን ወንጀለኛ እንዲሁም ደግሞ ለህግ ልታቀርበው ያለችውን ሰው እንዴት ልታገባው ትችላለች ብሎ ፈጣሪ ሆይ እባክህን ይህ ነገር በህልም ነው በለኝና አብረን እንንቃ ይለዋል ማለት ነው። አይ ቢኒ፣ ይሄ እውነተኛ ነው፣ እውነት ነው ብሎ ይናገራል ማለት ነው። ናታንም ናታንም ተስፋ ቆርጠዋል። ቢንያም በጣም ነው ጨነቀው። ይህን ነገር እንዴት ሊሆን ይችላል? ምክንያቱም ያፌት ከዚህም በፊት አግቶ መከራዋን ሲያሰቃያት እንዲሁም ደግሞ ናታንንም አግቶ ማለትም ብዙ ነገር ሲያደርገው የነበረ ሰው ነው እና እንዴት ይህንን ልታገባው ትችላለች? አልፎ ተርፎ ደግሞ ያሳደጋት አባቷን የገደለ ሰው ነው እንዴት ይህንን አስባል ትችላለች? በማለት በጣም አስቧል። እንዴት ነው ይሄ ነገር እየሆነ ያለው? ይህን ነገር ማወቅ አለብኝ። እንዴት በምን አይነት መንገድ ነው ማወቅ የምችለው እያለ ቢንያምም እያሰበ ነው። እዚ ጋ የናታን ሁኔታ በጣም ጨንቆታል። ናታን በጣም ራሱን ጥሏል። በጣም ተናደዋል። ምክንያቱም በኤፍራታ አልፈለግም ማለት ሞትን ይመርጣል። እናም እኔ ምርጭ ያው እንግዲህ ኤፍራታ ምንም እንዳይካፋት ነው ምፈልገው እናም በቃ ግዴታ እኔን አፍቅሬ ብዬ አላስገድዛትም፣ ይለዋል ማለት ነው። እናቱ ግን ምን እንደተናገርክ፣ ምን እየተናገርክ እንደሆነ ታውቋሃል? ይለዋል ማለት ነው። አውቃለሁ፣ ምንም ማድረግ አልችልም። አንድ ነገር ልንገርህ፣ እዚህ ጋ እኮ የምትወዳቸውን ሰዎች ፍላጎታቸውን ማሟላት በዛ ራሱ ልትተባበራቸው ይገባዋል ይላል ማለት ነው። እናም እንደምናየው ከሆነ ናታን በጣም ተስፋ ቆርጠዋል፣ በጣምም ተናደዋል። ኤፍራታም እዚህ ጋር ጥፋት አለባት። ምንም እንኳን ድራማ ቢሆን እኛም ተመረንበት ስለምናልፍ ይህ ነገር ግን መሆን የለበትም። ምንም ቢሆን ወንድ ልጅ እስከሆነ ድረስ ናታን ቢታሰር ምንም አይደለም። ምክንያቱም ናታን ቢታሰር ወንጀለኛ ተብሎ እውነት ቀስ ብሎ ስለሚታወቅ እናም ይህም ውሳኔ ገባው። ደግሞ የሚወራው ነገር እውነት አይሆንም። አሁን ላይ ንድትና ስቃይን ካስከው በኋላ ላይ ደግሞ በጣም ከባድ ነው የሚሆነው እያለ ቢንያምም ይለዋል። በጣም ነው ማለትም እናታን እንደዚሁ አይቶ ስለማያውቅ ቢንያም በጣም ደንግጧል። የሆነ ወረቀት ይዞ እሱን እየፈለል የሆነ የሚፈልገው ነገር ነበር እንደዛ እየሆነ ነበር የመጣ። እናም አሁን ወረቀቱን ወደዛ ጥሎ ምንድነው እሱ? ምን ተፈጥሮ ነው? ግን እንዴትስ እንደዚህ ሊሆን ይችላል? እንዴትስ ፍራታ እናታ እናልፈልግም ትለዋለች? በማለት በማሰብ ምን ቢያደርጋት ነው? የፌት ምንዋን ይዞባት ነው? ቆይ ግን ምን ተፈጥሮ ነው? እንዴትስ ሊያሳምናት ይችላል? ወንጀለኛን እንዴት ልታገባ ተወስናለች? ይህማ በጤናዋ አይደለም፣ የሆነ ችግር ተፈጥሮ ነው እንጂ እያለ እያሰበ ግራ ተጋብተዋል። ሰላም ሰላም፣ ውድና የተከበራችሁ ቻናል ነው እንግዲህ ሀረግ ድራማ ቀጣይ ክፍል ሁላችንን በጉጉት የምንጠብቀው በተለይ በተለይ የእናታን ልብስ የተሰበረ በጣም ነው። ሁላችንን የሚያዘን ነው ምንም እንኳን ድራማ ቢሆን በጣም ነበር። ማለትም መቼም በኤፍራታ አልፈለግም ወይም ደግሞ አልፈልግም እባላለሁ ተብሎ ታስቦ ስለማያውቅ አሁን ግን ግራ ተጋብተዋል። አንዴ ደስተኛ ይሆናል፣ አንዴ የሚከፈዋል፣ አንዴ የሚናደዳል፣ ብቻ ዝብርቅርቅ ብሎበታል፣ ናታን ማለት ነው። ውድ ቤተሰቦቼ፣ ቪዲዮንም ላይክ፣ ሰብስክራይብ አድርጉ ማለት ነው። ብንያም ለጋ ቁጭ ብለው፣ ብንያም በጣም ተጨንቀዋል። ናታን የሚያወራው ነገር አንድ ጊዜ እንትን ማለትም አንዴ ጤነኛ ወሬ ይላል፣ አንዴ ደግሞ ይናደዳል እና ግራ ተጋብተዋል። እባክና ታንስ ቀስ በል እስኪ ይህ ሁሉ እኮ የተወራ ነገር ሁሉ ይሆናል ማለት አይደለም፣ ይልቁንስ መፍትሄ የሚፈልግ ነው የሚሻለው። ም አይዞህ አትፍራ። እኔ መታመም መሰበር መተውም ለኔ ብርቅ አይደለም። ከልጅነቴ ጀምሮ አብሮኛ ያደገ ነው፣ አሁን ብቻ አይደለም። ይሄንም ቢሆን አልፈዋለሁ ይለዋል ማለት ነው። ቢንያምን ብድግ አድርገ ቆይ ግን ኤፍራታ አይንህን እያየች ያፌትን አፈቅረዋለው አለች ብለው ይለዋል ማለት ነው። ነው አሁም ቃል በቃል ታዬ፣ እሱ እሚሆን ይሻል አደለም። መጥፎ ሰው ነው ብላትኝ፣ ፍቅር ምርጫ አደለም አለችኝ። በድሮ ማንነቱ አስገምተው አለችኝ ይላል ማለት ነው። እናም ቢንያም